ጵጵስና ስልጣን ነው ዲያቆን ዘማርያም ደስ እንዲልን እንዲጨበጨብለት ምናምን ማውደቅ መ አያስፈልግም ልክና መጠን አለሁ በዛው ልክና በተሰፈረለት ዶግማና መለኪያ አለን በዶግማችን መለኪያችን ነው የሚገባው በተረፈ ቅድም ቀሲስ እንዳሉት ሊቀ ጳጳስ መሆን ጳጳስ መሆን ስልጣን ነው ስልጣን ነው ብፁዕ አቡነ ገብርኤል ስለ ቤዛነት ከተናገሩት ጋር በርካቶች መልስ እየሰጡ ይገኛሉ። ቪዲዮ ስለተሰሩ እሱ ላይ ምንም አልልም። ለአንድ ነገር ግን መጠሩኝ በጳጳሳት ደረጃ ቪዲዮ ስንሰራ በጣም ጥንቃቄ፣ ክብርና ፍርሀት ያስፈልጋል። ቅዱስ አግናጤዎስ በዚህ በሰርምኔስ መልእክቱ ዘጠነኛው ምዕራፍ ላይ እግዚአብሔርና ጳጳሳትን ማክበር እንዳለብን ይናገር እና ጳጳሳትን የሚያከብር እግዚአብሔር እሱ እንደሚያከብረው ይናገራል። ዲያቆን ያረጋል አበጋዝ እንዲያ ነው። ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቀለላችን አይደለም። ያደረገውን ግን ከእመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ እመቤታችን ቤዛ ብትባል አይ ያንስባትም ወይም የሚበዛ ነገር አይደለም። ኦኬ ስለ ቤዛነትና ስለ ብፁዕ አቡነ ገብርኤል የሰጠው መልስ። ሰላም ለእርስዎ ሆን አባታችን፣ ቡራኪዎት ይድረሰኝ፣ ጸሎትዎም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ የአንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል ሊቃውንቶቻችን ዝምታቸውን ሰብረዋል። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለች ብቻ ደስ ሊላችሁ እሷ ስላለችን ይበቃና እነ ኢዮብ ዘሚካኤልን ጨምሮ በርካቶችም በዚህ ጉዳይ ላይ ሀሳብ አነሱ። አስቀድሞ አባታችን በረከቱ ይድረሰን፣ አንድ ነገር ተሳስተዋል ብዬ አምናለሁ። እሱ ምንድን ነው ለድንግል ማርያም ቤዛዊተ ዓለም የሚለው ሲነገር ክርስቶስ ሞቶልን እርሱን ማለት ክፍያ ሆኖ ወዳችንን ተሸክሞ እርሱን ቤዛ በምንለው ልክ ያለን አስመስሎ አይደለም። ኢየሱስ ብቻ ነው ቤዛ፣ ድንግል ማርያም ቤዛ አይደለችም የሚለው አገላለጽ ትክክል ነው ብዬ አላምነው። ወዴና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የድንግል ማርያም ነገር እጅግ ይነሳል። ብፁዕ አቡነ ገብርኤል ከቤዛነት ጋር ያነሱትን ጉዳይ ደግሞ በርካታ ሊቃውንቶቻችን ብቅ ብለው መልስ እየሰጡበት ይገኛሉ። ታዲያ ዛሬ ሊቃውንቶቻችን ምን አሉ? እውነት ብፁነታቸው ትክክል ናቸው ወይንስ ተሳስተዋል? ያንን ጉዳይ ሰፋ ያለ መረጃ ከማስረጃ ጭምር አስደግፈን ወደ እናንተ በተናል። ታዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው ኦርቶዶክስ አስተምህሮቶችን እንድትደግፉ በፍጹም ትህትና ጠይቃችኋለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ የእኛም ነው። ሁላችሁም ይህንን መረጃ ላይክ ሼር ሰብስክራይብ በማድረግ ትብብራችሁን በማሳየት እንድትጀምሩ እውነትና የጠራውን ትምህርት እንድታገኙ በትትነት ይቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን መቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እየማድረግና ክብራቸው ምስጋና ይድረሳቸው። የተወዳችሁ ቤተሰቦቻችን እንዴት አላቸው? እንዴት ቆያቸው? እንዴት ሰነበታቸው? ክርስቶስ ተንሰ አሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ላዳም ሰላም እሚዜ ሰኮነ ፍስሐ ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክቡራት ቤተሰቦች ዛሬ እንግዲህ ድጋሚ አነጋጋሪ የሆነ ርዕሰ ጉዳይ ወደ እናንተ ይዤ እመጥቻለሁ። በጣም በርካቶቹ የተቀባበሉት እውነት ነው። በርካቶቹ በዚህ ጉዳይ ላይ ዛሬም ድረስ የተንሸዋራ ሀሳቦችን ያነሱ ይገኛሉ። ብጹዕነታቸው ብጹ አቡነ ገብርኤል እንግዲህ እንደምናስታውሰው በ2015 ዓ ምት በ2015 ዓ ምት ኤጴስ ቆጶሳት ሆነው ከተሾሙት መካከል አንዱ የነበሩ እንዲሁም ደግሞ ከተሾሙ በኋላ ደግሞ በተለያዩ በተለይ በኦሮምኛ ቋንቋ ጨምሮ በተለያዩ አስተምህሮቶች የሚያስተምሩ እጅግም በጣም ጎበዝ የበረቱ አባት ናቸው። ብጹ አቡነ ገብርኤል ታዲያ ከሰሞኑ በፍኖተ ጽድቅ አዳራሽ ውስጥ ገብተው አንዲት ነገር አንስቶ ነበር እና ይህ ከቤዛነት ጋር የተገናኘው ርዕሰ ጉዳይ በጣም በርካታ ምእምናንን እጅግ በርካታ መምህራንን ሀሳብ እንዲከፋፍል አድርጓል። እንደውም ኔኔ የሚዬ ማርያም ኔኔ ቤዛዊት ዓለም ብለዋልም በማለት ዘምረው ጭራሽ ማርያም ቤዛ ኩሉ ዓለም አትባልም፣ ፍጡር ቤዛ ኩሉ ዓለም አይባልም፣ ሚካኤል ቤዛ አይደለም፣ ገብርኤል ቤዛ አይደለም በሚል ያስተምሩት ሀሳብ በጣም ክፍፍል ፈጥሯል እና የበርካታ ሊቃውንቶችም ዝምታቸውን ሰብረዋል። የተወሰኑትን ነው ዛሬ ማሳያችሁ። እስኪ ከዚያ በፊት ሁለት በዩቲዩብ በቲክቶክ የምናውቃቸው ቴዶ፣ ኢዮብ ዘሚካኤልን ጨምሮ ሌሎቹ የብፁዕነታቸው ንግግር እውነት ነው፣ አይደለም በሚል ያነሱትን ሀሳብ ሲቀድሜ እነሱን ላሳያችሁና መለሳለሁ። ንጽሕት ድንግል ማርያምን ቤዛዊት ዓለም አትባልም ማለት ይሄ በጣም በጣም ነውርም፣ በጣም ትልቅ ምንፍቅና ነው። በጣም ስተት ነው። ይሄ ነውር ነው፣ ምንፍቅና ነው እያለ የሚገልጸው ይሄኛውን ቪዲዮ ነው። ይህም ቪዲዮ ትሰሙትና በኋላ ላይ ሐሳብ እንሰጥበታለን። ፍጡር ቤዛ መሆን አይችልም። ይሄ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉል ዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግቱ። አስቀድሞ አባታችን በረከቱ ይድረሰን። አንድ ነገር ተሳስተዋል ብዬ አምናለሁ። እሱ ምንድን ነው? ለድንግል ማርያም ቤዛዊተ ዓለም የሚለው ሲነገር ክርስቶስ ሞቶልን እርሱን ማለት ክፍያ ሆኖ በደላችንን ተሸክሞ እርሱን ቤዛ በምንለው ልክ ያልን አስመስሎ አይደለም። ኢየሱስ ብቻ ነው ቤዛ፣ ድንግል ማርያም ቤዛ አይደለችም የሚለው አገላለጽ ትክክል ነው ብዬ አላምንም። ምናልባት ሰው ነኝ ልሳሳት እችላለሁ። ብዙ አባታችን በኋላ ላይ የሚሰጡት ማብራሪያ ይኖር ይሆናል። ያኔ አይተን እኔ መታረም ካለብኝ እታረማለሁ። እስከማውቀው ግን ቤተክርስቲያን ስታስተምር ድንግል ማርያም ስለሞተችልን ነው ቤዛ ያልኳት ሳይሆን ያለችኝ ቤተክርስቲያን የሔዋን ምትክ በመሆኗ ሔዋን የሰይጣኑን ድምፅ ሰምታ ለዓለም ሞትን ስታመጣ ድንግል ማርያም ግን የመላእኩን ድምፅ ሰምታ ይሁንልኝ ብላ የእምነት ሰው የሆነች የትህትና እናት የሆነች ድንግል ማርያም ዳግማዊት ዋን በመሆኗ ቤዛ እንደተባለች ነው ቤተክርስቲያን ያስተማረች እና ከዚህ አንፃር ቃላቱን ስንጠቀም ለምን አላማ ተጠቀምነው የሚለው ማብራራት አስፈላጊ ስለሆነ ይህን ማስቀደም ቢቻል ተገቢ ነበረ ብዬ አስባለሁ። ለክርስቶስ የተነገረውን ራሱን አብራርቶ ሲያልቅ ድንግል ማርያም ግን ከዚ አንፃር ቤዛ አትባልም ከሆነ አዎ በመሞት ቤዛ አትባልም። ቤዛ የምትባለው እሷ በምንድን ነው እንዳልኳችሁ ዳግማዊትዋን በመሆኗ ነው። ይሄን ለያይቶ ማስረዳት ነገሮችን ያጠራል ብዬ አስባለሁና ብፁዕ አባታችን ይሄን ነገር አስበውበታል የሚል ጥያቄ አለ። ወደ የባ ወንድማችን ስንመጣ መናፍቅ ምንፍቅና ለማለት አልቸኮልክም ወይ? ነውር ነው ለማለት አልቸኮልክም ወይ? ማለት ሐሳቡ ትክክል አይደለም ብሎ ሐሳቡን ማብራራት እኮ ተገቢ ነው። ኃይለ ቃል ለመጠቀም ግን እንደምታዩት በኮሜንትም ጭምር ፓስተር ምናምን እስከ ማለት ተደርሷልና ተገቢ ሆኖ ነው ወይ በዚህ ፍጥነት በዚህ መልኩ ልትገልጽ ልትገልጻቸው የምትችለውና ይሄ ተገቢ አልመሰለኝም አልመሰለኝም። ከዚህ በፊትም በነበሩ ነገሮች ላይ መናፍቅ ለማለት ትቸኩላላችሁ፣ እና መጠንቀቅ ተገቢ ነው። የብዙ አባታችንን መልስ ግን እንጠብቃለን። ትክክል አይደለም ብለን ያሰብነውን እንደ ልጅ ተናግረናል፣ ሐሳብ አንሸራሽረናል። አባታችን ደግሞ የራሳቸውን ማብራሪያ ቢሰጡ ተገቢ ነው። ቤተክርስቲያን እንደ መጨረሻ ግን ከዚህ አንጻር ብላ እንደ መልስ እንደምትሰጥበት ተስፋ አድርጋለሁ። ሰላም ክርስቶስ ይብዛል። እንግዲህ አሁን የኢዮብ ዘ ሚካኤልን ነው የሰማነው። በድጋሚ ደግሞ አሁንም ከዚህ ሀሳብ ጋር የተገናኘ ሌላ መረጃ ላስደምጣችሁ። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ሴት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም በጣም ነውርም በጣም ትልቅ ምንፍቅናም ነው፣ በጣም ስህተት ነው። ከብፁ አባ ግግር ጋር በተያያዘ የተለያዩ ቪዲዮዎች ስለተሰሩ እሱ ላይ ምንም አልልም። ለአንድ ነገር ግን መጣሁኝ። በጳጳሳት ደረጃ ቪዲዮ ስንሰራ በጣም ጥንቃቄ፣ ክብርና ፍርሃት ያስፈልጋል። ቅዱስ አግናጤስ በዚህ በሰርምኔስ መልእክቱ ዘጠነኛው ምዕራፍ ላይ እግዚአብሔርና ጳጳሳትን ማክበር እንዳለብን ይናገርና ጳጳሳትን የሚያከብር እግዚአብሔር እሱ እንደሚያከብረው ይናገራል። ቀጠል አድርጎም ደግሞ ከጳጳሳት እውቅና ውጭ የሚሆነውን እሱ ለአጋንንት ያገለግላል ብሎ ይናገራል። እና ብፁዓን አባቶች ላይ ቪዲዮ ስንሰራ በተቻለ መጠን በትህትና በፍቅር መሆን አለበት ስንናገር ራሱ ምንፍቅና፣ ነውር ምናምን የሚሉ ቃላቶችን ባንጠቀም ተገቢ ነው። እና እንዲያው ስንጀምር እንኳን ብፁዕ አባታችን ቡራኬው ይድረሰን እያልን ብንጀምር መልካም ነው ብዬ አስባለሁ። ይቆየን። እንግዲህ ይሄ ነው ያው እነሱ ለብፁዕነታቸው። በእርግጥ ጳጳስ በቤተክርስቲያን እንደ ሐዋርያ የሚታይ ነው። ስለዚህ የሚገባው ክብር ይገባቸዋል። ትክክለኛ ሀሳብ ነው ያነሱት። አስተምህሮን እመጣበት አለሁ ጵጵስና ስልጣን ነው በማለት ደግሞ ዲያቆን ዘማርያም የተናገሩትን የተናገሩን ሀሳብ ደግሞ ላስደምጣቸው። ማርያምን ልክ እንደዛው ነገረ ቅዱሳን ልክ እንደዛው በቤተሰብ አስተምህሮ ልክ ማስቀመጥ ነው የሚገባው ደስ እንዲልን እንዲጨበጨብለን ምናምን ማውደቅ አያስፈልግም። ልክና መጠን አለው በዛው ልክና በተሰፈረለት ዶግማና መለኪያ ያለ በዶግማችን መለኪያችን መሄድ ነው የሚገባ። በተረፈ ቅድም ቀሲስ እንዳሉት ሊቀ ጳጳስ መሆን ጳጳስ መሆን ስልጣን ነው፣ ስልጣን ነው እንጂ የሊቅነትና ማረጋጫ የለ ስልጣን ነው። አዎ፣ ጳጳሳቱ ሊቃ ጳጳሳት ሆነው ሊቃውንት አሉ። አዎ አሉ። እንደ ብፁ አቡነ እንድሪያስ አይነት አሉ። ሲሰብኩ ከአንባ ከአፋቸው የልብ የሆነ እንባ፣ ዝም ብሎ የማስመሰል እንባ እኮ አሉ እንደ ብፃውነ ቀውስጦስ አሉ። በዘመናችን በእድሜያችን ባንደርስባቸውም ብፃውነ ጎርጎሪዎስ ነበሩ ካለ የቤተክርስቲያን ታሪክ መሰለ መጻፍ ያበረከቱ አሉ። አሉ የምሁር ኢየሱስ ገዳምን የሰሩት እኮ ያስፋፉት እኮ አባት አሉ ብፃውነ መልከ ጼዴቅ ያረፉት አሉ። ስለ ፈራርጦ የሰበኩት ስብከት ብታዩት እንዴት አድርገው እንደሰበኩ እንዳመሰጠው አሉ። ጳጳሳት ሁሉን ጳጳሳት በአንድ ቅርጫት ውስጥ የሚከተቱ ናቸው አይደለም አሉ። በጣም በጣም የሚደነቁ በጣም የሚመሰገኑ አሉ። ሁሉም በአንድ ቅርጫት ውስጥ የሚገቡ አይደለም። ስለዚህ አንድ ጳጳስ እንደዚህ አየን ማለት ሁሉም ጳጳሳት በአንድ ቦታ ቀጥቶ መጨፍለጥ ተገቢ አይደለም። እንዲህ እንዳታረጉ። አንድ ዲያቆን አይታችሁ ወይ ዲያቆን ማለት አይባልም። አንድ ቄስ አይታችሁ ወይ ቄስ ማለት አይባልም። በቃ ሰው ናቸው ይስታል። በቃ ነገ ዘማሪ ወይ ዘማርያም ማለት አይባልም። በቃ አንድ ግለሰብ ነው። እዚህ ሁላችን አካይታችን ነው ከሁሉ ጊዜ ሻርፕ የሆነ የታረመ የተቀናጀ መሆን አለበት። ይህን ካስተማስተካከል ከቻለን ለሰዎች ሁሉ መዳም ልቀጥ ከዛ እያጠራ እያጠር ይመጣሉ። ብዙ ጊዜ እንደዚህ ፈተናዎች ያጋጥማሉ። ቤተክርስቲያን ውስጥ ወጣ ያሉ ምናምን አፈንጋጭነት ይኖራሉ ምናምን አንዳንድ ጊዜ በሲኖዶስም ስብሰባ ላይ ምናምን ይኖራሉ። ስጋ ለባሽ ስለሆኑ ያው የመንግስትም ኢንተርፌር የምታዩት ነው። ኦፊሻል በሆነ መንገድ ያ ነገር ስላሉ ብዙ ማይደንቀል ይችላል። ግን በምንናገርበት ጊዜ ግን ክብረ ክህነትን መጠበቅ አስፈላጊ፣ በዚህ ምክንያት ማንም ሰው ጵጵስናን ሊያቃልል አይገባል። ማንም ሰው አባትነትን ሊያቀል አይገባም። ማንም ሰው ክህነትን ሊያዋርድ አይገባም። አባት ናቸው። ጳጳስነታቸው ዓለም እንደዚህ ያደረገባቸው ማንነታቸው፣ አስኬማው አይደለም፣ መስቀሉ አይደለም፣ ክህነቱ አይደለም። እንደዛማ ከሆነማ እና አቡነ ጎርጎሮ ካለ እኮ ጳጳስ ናቸው እና አቡነ እንድርያስም እኮ ጳጳስ ናቸው። አስኬማው ከሆነ እሳቸውም እኮ እንደዚህ መሆን ነበረባቸው። ስለዚህ ጉዳዩ የአስኬማነት የመስቀሉ ጉዳይ የክህነቱ ጉዳይ አይደለም። ጉዳዩ ሚሄኑ የዛ አባት ማንነት ነው የሚወስነው፣ የትምህርት ወይ የተልእኮ ወይ ደግሞ በተለያየ መንገድ እና በዚህ መንገድ አሳቦ ክብረ ክህነትን በሚያቃል ነገር መናገር ተገቢ አይደለም። መናፍቃኖቹ ስራቸው ነው፣ ይቀጥል፣ ከዚህ በለጠ ስለማንጠብቅ ነሱ። እኛ ግን ክብረ ክህነትን አቃሉ መናገር አይገባም። እንደው ካሁን በኋላ ሲገባ ከተጠየቀን ብፁዕነታቸው የተናገሩት ከዚህ አንጻር ስህተት ነው። ትምህርቱ ይሄ ይሄ ነው አለቀ። ኃይለ ቃልም የማያስፈልግም ስድብም ከኛ ሊወጣ አይገባም። ከታረሙ ሰየው ደስ ይለና የእኛ አባት የሁላችን አባት ስለሆኑ ካልታረሙም ደግሞ የሚጠይቃቸው አካል አለ። እውነተኛ አማናዊ ትምህርት ይዞ መቀጠል በዚህ አጋጣሚ የብፁዕነታቸው በረከት በሁላችን ላይ ትደር። ብፁዕ አቡነ ገብርኤል ብፁዕ የሚል ሊቀጳጳስ ናቸው፣ ጳጳስ ናቸው። በዛ ማዕረግ ልንጠራቸው ይገባል። አስተምህሮ ነው። ድንገት ምናልባት ይቅርታ ሊጠይቁበት ይችላሉ። ያምኖበትም ከሆነ ሚጠይቃቸው አካላት ይኖራሉ። እኛ ግን ካህንን ካህን ከማለት ዲያቆንን ዲያቆን ብለን በክብረ ክህነቱ ከመጥራት ባለፈ የማይገቡ ቃላትን መናገር የለብንም እና ከዛ አንጻር እንመልከተው ነው የሊቃውንቶቻችንን መልስ አሳያችኋለሁ። አኬስ ግን ምን አለስ? የተወሰኑ ነገር ላሳያችሁ። ኤኒዌይስ ሰሞኑን የተነሳው ርዕስ ምንድን ነው እንግዲህ፣ ቤዛ ምናምን ከሚለው ጋር በተያያዘ ቤዛ ምናን ከሚለው ጋር በተያያዘ አንድ እንግዲህ ጳጳስ፣ ሊቀ ጳጳሳት ናቸው ይመስለኛል ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ። ቤዛ እመቤታችን የዓለም ቤዛ አትባልም። የዓለም ቤዛ ጌታችን እየሱስ ነው። ቤዛ ማለት ተላልፎ መሰጠትን የሚያመለክት ነው ብላ ብለው ማ ይቅርታ ብለው ተናገሩ እና እዛ ላይ ሁሉም ሰው የራሱን ሀሳብ ሲሰጥ ነበር። አክቹዋሊ እኔ ለክፉም ለደጉም በሚለው ማንኛውም ሰው ማንም ሰው እንትን ሳይል ሀሳብ ሳይሰጥ ዝም የመጀመሪያ ዝም ብዬ ሀሳብ ሰጠሁበት ቪዲዮ ላይ ለምን ያው ሚዲያ በጣም ሰውን ክፍታፍ ያደርጋል። ማለት አፋችን በጣም ድንከፍት ያደርጋል ሚዲያ በጣም የሚያስጣለው አንዱ ስ ነው። በጣም አፍን እንደፈለግክ መተህ ታላቀቃለህ፣ አፍን ትከፍታለህ እንደፈለግክ ማለት ነው። ማለት እርስ በርስና ኖርማል ነው ኖርማል ነው እንግዲህ ወጣት ኮንክ ምናም ችግር የለም እንደፈለግክ እርስ በርስ ብትሆን፣ ግን ጳጳሳት ላይ ምናምን እንደፈለግክ ነው ምንም አንዳንዴና ለክፉም ለደጉም ያው የተናገሩት ነገር ሴንስቲቭ ነው። በቃ ው እንደዚህ አነጋገር እንግዲህ በጣም ያስፈራል። እንደዛ አይ ዊሽ እንግዲህ በዛ መልኩ ባይናገሩ እሳቸው። ግን ኤኒዌይስ ምንም ሆነ ምን ግን ያው ሴንስቲቭ ነው አይደል? ሴንስቲቭ ነው እና ከዛ ዝንቤ የሰራውበት ቀለል እንዲል ማለት ነው ነገሩ። ሰላም ለእርሱ የሆነ አባታችን ቡራኪው ተደረሰኝ ጸሎቱትም ደግሞ ታግዘኝ አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው፣ ይህም ትርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ ለቁጥር ስድስት ላይ ራሱንም ስለሁሉ ቤዛ ሰጠ። የሌለ ቤዛ ሲል ራንሰም እንደማለት ነው ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚያ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። መቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባዮ ሊዘጋ ስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችም ቃል ግን ለመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለዋን ቃል ማለት ነው። ይህ ቀዳሚው ላይ ምዕራፍ አንድ ላይ ለመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህን ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው። ነፍስ ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። ዊች ሚንስ ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንዳገባቡ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛ ሀብቱ ነው ሲል ምንድነው ሰው ሀብትን በአገባቡ ከተጠቀመበት ምንድን ነው ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል፣ ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። አሁ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እሱ ራሱ ደግሞ መልሶ ይከፍሏል ይላል እግዚአብሔር ማለት ነው። ሶ እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት ዊዝ ጎድ ኢንቴንሽን በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋል። እና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንድ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው። የሚሰራው ብዙ ነው። ስለ ቤዛነት የተነሳው የዲያቆን ያረጋል አበጋዝም በአንድ ወቅት ያነሱትን ሀሳብ እንዲህ ለማርያምም ብቻ አይደለም ለሙሴ የቤዛነት ቃል ተሰጥቷል እያሉ ሲያስተምሩ የነበረውንም እስቲ አከታትዬ ላሳያችሁ። ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቃለላችን አይደለም። ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደ አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል ያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር፣ አንድን ሀሳብ ለምን ተባለ፣ ለምንድን ነው የሚለውንም በዛው አጠቃለው ሁለቱንም ያሰሙናል። በደምብ ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩ ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው። ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይሄን ያዘዘው ደግሞ ራሱ እግዚአብሔር ሁኑ፣ ቅዱሳንስ መሀኒ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኗል። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላል። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም። ራሱ ነው ይሄን ያለው፣ እኔ የዓለም ብርሃን ነኝ ያለ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው ሐዋርያትም ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው የባህሪው ነው። የሐዋርያት ደግሞ በእሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለይ የሁሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሳጽን አይሰማም ይላል። እንደገና እዛ መጽሐፍ ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው ይላል። አሁን ይህ ማለት ሀጥ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት የፈጸምለታል ማለት አለ ለራሱ ሀጥ ነው ግን ሀጤ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው። ለምን እንደተባለ ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ስራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ስራ 7፥35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አይደለም። አንድ ቃል እንኳን ለመቤታችን ለመቤታችን ቤዛ በባል ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረርስ እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም። ያደረገውን ግን ከእመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባለ እመቤታችን ቤዛ ብትባል አይ አንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር፣ አንድን ሀሳብ ለምን ተባለ፣ ከምን አንጻር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም። እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል። እነዛ ቃላቱን ይዘና አንሮጥም። እግዚአብሔር ተጸጸተ ተብሏል። እንዲህ ስለሆነ እግዚአብሔር እንደ ሰው የሚጸጸት አምላክ አይደለም። እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። እግዚአብሔር ይስቃል ይሳለቅባቸዋል ይላል። እግዚአብሔር ይሳለቅ ላይ ይሆሙ ይላል። እንዲህ ማለት እግዚአብሔር እንደ ሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም። ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሀሳብ መረዳት ያስፈልጋል። እንዲህ ማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለእመቤታችን በዚህ መንገድ የተነገረ ነው። መምራሩ እንዳብራሩት ሊቀ ሊቃውንት እንዳብራሩት እመቤታችን ስጋዋን፣ ደሟን፣ ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቆ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው? ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክሳዊ አስተምሮ። ከዛ ባሻገር ያለውን ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ሚስጥር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ ወደ ተደሞ የሚገቡት ከዚያ የተነሳ ነው። እውነተኛው መረዳት ያለው እዛ ውስጥ ነው። እንዲሁም በኦርቶዶክስ አስተምሮ እውነተኛው መረዳት ያለው እንዲህ ያለው ወደ ዝምታ ውስጥ ሲገባ ነው። ምክንያቱም ከቃላት ከአረፍተ ነገሮች ባሻገር ስለሆነ አንድ ሊቅ እንኳን በካቶሊኮቹ የነበረ ቶማስ አኪናንስ የተባለው በጣም በነሱ ቅዱስ የመጨረሻ የሆነውን የአባቶቻችን የሊቃውንቶቻችንን የተወሰነ የተወሰነ ቪዲዮችን ብቻ ላስጀምጣችሁ። ከዚህ ከብፁዕ አቡነ ገብርኤል ጋር በተገናኘ አባ ገብረ ኪዳንን ጨምሮ የተለያዩ መምህራን መልስ ሰጥተዋል። እስኪ የተወሰኑትን ቆንጸል አድርጌ ላስጀምጣችሁ። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለች ብቻ ደስ ሊሏ እሷ ስላለችን ይበቃና ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልዎ ጥልቀት ወእምነት በቅድስት ድንግል ከመይት ወላዲት ይታል ዘአልዎ ጥልቀት። ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲት አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስን እንለብሳለን። ለምግብ ይበቃል፣ የህይወት እንጀራ ልጇን እንበላለን። ለሁሉም ይበቃል፣ ይበቃል፣ ለጥበቃ ይበቃልና መልካም እረኛ ልጅ አለ እና እሱ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለ መጸለይ ካለብን እሷ ነው። በኃጢአት የመረረው ህይወታችን ራሱ ሊጣፍጥ እንድችሉ ጠይምተስም ማርያም በልቡናችን ያደረች እንደሆነ እርግጥ ነው። በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደ ተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ የሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለች ሲላትስ ተጸንሷል? አልተጸነሰም? ዘመድሽ ኤልሳቤት ከጸነሰች ስንት ወሮ ናት? ስድስት ወር ሲል ተጸንሷል። ምንድን ነው የሚጠብቀው እግዚአብሔር ለመጸነስ እነሆኝ የጌታ ባሪያ እንደ ቃልህ ልክ፣ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ልብ አርጉ ምእመናን። እመቤታችን እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የእኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ይህ ጉዳይ በበርካታ ኦርቶዶክስ ያውያን ዘንድ ግርታን የፈጠረ ሆኗል። ግን የተከታተልን እውነተኛ መረጃዎችን ለእናንተ እንደምናቀርብ ከወዲሁ ለመግለጥ እንወዳለን። በተለይ በክህነት ደረጃ ያሉ አባቶቻችንንም ስንጠራ በፍጹም ክብር በተሞላበት ኦርቶዶክሳዊ ለዛውን በጠበቀበት ሊሆን ይገባዋል። ወንድማችሁ ልዑል መብራቱ ነኝ። ያሮስን ሰብስክራይብ ስታደርጉ በቀን ሁለት ጊዜ እጅግ ሰበር የሆኑ ወቅታዊና ሊደመጡ የሚገቡ ብዙ የምታተርፉባቸውን መረጃዎች ይዘን እንመጣለን። ማለዳ አንድ ሰዓት ከ40 እንገኛለን። እንዲሁ ምሽት ደግሞ አንድ ሰዓት ላይ ያሮስን ዩቲብ ላይ ብትከፍቱ ቀጥታ ቪዲዮን ታገኛላችሁ። ታዲያ ሰብስክራይብ ሼር ማድረግ እንዳይረሳ እያልኩኝ ቤተሰብ መሆናችሁ እንዳይዘነጋም፣ በቲክቶክ፣ በቴሌግራም፣ በፌስቡክ፣ በኢንስታግራም በተለያዩ አማራጮችን እኛን ታገኛላችሁ። ሰናይ ቆይታ ይሆንላችሁም። ክብር ምስጋና ያው ለአብ፣ ክብር ምስጋና ያው ለወልድ፣ ክብር ምስጋና ያው ለመንፈስ ቅዱስ አንድ አምላክ አሜን።